ለመታደል አላቅም የተዋሉ ልጆች አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው።

ሙዚቃው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈስቷል። ካህናት አባቶች ተረሽኖ ተገሏል። እንዲሁም ደግሞ

በጣም ሰላም ጤና ይስጥልኝ፣ ወድና የተከበራችሁ የነቆሃን ሚዲያ ወይ ሰዎች እንደምን አላችሁ እንደምን ስቆያችሁ ነው? ያለው እግዚአብሔር ይመስገን። ባላችሁ በሰላማዊ ክርስቶስ ይዛላችሁ። እንግዲህ ትናንት እውድ አመሻሽ ላይ የሰማነው ነው ከዝቋላ እጅግ አሳዛኝ የሆነ መረጃ ሰምተናል። እንግዲህ በሚያሳዝኑ ሁኔታ ካህናት አባቶቻችን መነኮሳቱን አጥተናቸዋል። በግብ ማለት ነው ትወዳችሁ ወደ ኦርቶዶክስ ሳይሆን እባካቸው፣ አሁንም ድምፅ ልንሆን ይገባል። ለቀሩት ልንደርስላቸው ይገባል። ታፍነው የተወሰዱ መነኮሳቱን እንዳሉ

ተነግሮናል። ባካችሁ አሁንም ድምጽ እንሆን እያልኳችሁ ነው። መረጃውን አሁን ቀጥታ የማስደምጣቸው ነው የሚሆነው። ሁላችሁም ቪዲዮውን ሼር እያደረጋችሁ ጀምሩት። ወደ መረጃው እንሄዳለን። ይህም ቪዲዮ ስሰራላችሁ በጣም መጥፎ ስሜት እየተሰማኝ ዛሬ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገዳም ያሉ አባቶች መነኮሳት በታጠቁ ኃይሎች ለሁለተኛ ጊዜ ሰማዕት ሆነዋል።

በጣም ብዙ መነኮሳት በታጠቁ ኃይሎች ተወስደው የት እንዳሉ አይታወቅም። በጣም ማለት መነኮሳት የህይወት ፍልስፍናቸውም ጥሪያቸውም በስጋዊ ሀሳብ ካለ ሰው የተለየ ነው። እራሳቸውን ለክርስቶስ ሀሳብና ፍላጎት፣ ለእግዚአብሔር መንግስት እንዲመች አድርገው የሚኖሩ ናቸው። ከፖለቲካ ከብሔር፣ ከሌሎች ነገሮች ጋር የሚያገናኛቸው ነገር የለም እና እውነት ለመናገር

በጣም ልብ የሚሰብር ነገር ነው። አቅም በሌላቸው ጥሬ ቆርጥመው አንድ ብርጭቆ ውሃ ጠጥተው በሚያድሩ መነኮሳት ላይ እንደዚህ አይነት ጭካኔ ማድረግ። ለሁሉም እግዚአብሔር ለአባቶቻችን የሰማዕታትን በረከት ያድላቸው። ለእኛም ለተረፍ ነው ደግሞ እግዚአብሔር መጽናናቱን ያድለን። ሰላም ለሀገራችን። መረገሚውን አለመታደል አላቅም። የተዋሉ ልጆች

አሁን አዊ የደረሰኝ የደረሰን ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገር ለትውልዱ የሚጸልዩ አባቶች በግፍና በጭካኔ ባሰቃቂ ሁኔታ ተገልሏል።

አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችን እባካችን ኦርቶዶክስያን ይህን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም እጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውጭም በውጪ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን፣ በደቡብ፣ በምስራቅ በምዕራብ ላይ የምትገኙ ኦርቶዶክሲያኖች ይህን ድምፅ ድምጽ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅዱስ ቤተ ክርስቲያናችን ሁሌም እንደምናገረው ዛሬም ዓርብ ላይ ነች። እንግዲህ ለሀገርም ይጸልዩ አባቶቻችን መነኮሳት

አባቶቻችን ምንም የሚያውቁት በግፍ እየተገደሉ ይገኛሉ። እባካችሁን እባካችሁ ፍትህ ለእነዚህ አባቶች ልንጠይቅላቸው ይገባልና ይሄን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ ሼር ሪፖስት እያደረግን

እንድረስላቸው እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረዴታቸው በረከታቸው ይደርብን፣ እኛም እንደ ሰማቱ እንደ ቅዱስ ጊዮርጊስ እንደ ሰማቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሸማታት እነዛ የሻሸመኔ ሰማታት ለነዚህ ለኦርቶዶክሲያኖች ምስክር ምስክርናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም ማቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች

በሰላም መግባት አልቻሉም። አሁንም ይሄን ድምጽ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለዓለም አትስልኝ። በጣም ያሳዝናል፣ ይደክማል በእውነቱ ይሰለቻሉ ኦርቶዶክሲያኖች ኦ የሆነ ብን አሰ

ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደንፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚሞት ነበር፣ ሲጸልዩ የነበረው ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሲያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሮ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች፣ እግዚአብሔር የማይምጣ ፍርዱን ከመድህን ለምነው የምንጠብቀው ነገ በሰፊው ይመለስበታል። እስከዛው ግን ይህንን ቪዲዮ ኮፒሊንግ ሼር ሪፖስት

እያረጋችሁ ለመላው ኦርቶዶክሲያን ባለማተቦች አድርሱልኝ። አመሰግናለሁ፣ ወዳችኋለሁ። ሁሌ ደም መፍሰስ አሁንስ ሰልችቶኛል። በዝቋላ አንድነት ገዳም ላይ ግማሽ ካህናትን ገሎ ግማሹን አግቶ ወዟሉ። እሺ ለማን ንጩ፣ ማን ይሰማናል? እናንተስ ሼር ኮፒሊንግ አድርጋችሁ ድምፅ አትሆኑም? በማርያም በማርያምሽ፣ ከምንም ጊዜ በላይ ሼር ዱት፣ እርፎስ አድርጋችሁ አሁን ድምፅ ሁኑ እስቲ። በጣም አሳዛኝና እጅግ ልብ ሰባሪ የሆነ ዜና ከወደ ዝቋላ ተሰምቷል።

ዳግም አባቶች ዛሬ ሁለት ባህታውያን በጫካ የሚኖሩ ለሕዝብና ለሀገር የሚጸልዩ አባቶች ተገለዋል። ይህ ነገር ሁላችሁም ለሚገባው ሰውና ለሚመለከተው ሰው እንዲደርስ ሼር ኮፒሊንግ አድርጉልኝ።

ትኩረት ለዝቋላ ገዳም በእውነት ይገባል። ዳግም አባቶቻችን ተገለውብናል። ዳግም ለሀገርና ለህዝብ የሚጸልዩ አባቶች ሞተውብናል። ይህ ነገር ለሁሉም እንዲዳረስ ቤተክርስቲያንም በዚህ ጉዳይ መልስ እንድሰጥ ይህ መልእክት ለሁሉም ሸር ይደረግልኝ። በጣም በጣም በጣም በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ሁላችሁም ይህ መልእክት አስተላልፉልኝ

እንግዲህ ትወዳችሁ ውድ ቤተሰቦቻችን መረጃው እንደሰማችሁት ነው። በጣም እጅግ የሚያሳዝን ቅስም ሰባሪ የሆነ ዜና ነው እየሰማን ያለነው። ካህናት አባቶቻችንን በእንደዚህ አይነት መልኩ ማጣት በጣም ያሳዝናል። እውነት እላችኋለሁ ለኛ ሊጸልዩ በጫካ ውስጥ

ድንጋተን ደርሰው ጤዛ ልሰው ለሀገራችን ሰላም የሚለምኑ መነኮሳት በእንደዚህ አይነት መልኩ ማጣት ያሳዝናል። የዛሬ አመት ሰኔ 15 በዚች ቀን እንዲሁ በዝቋላ ላይ መነኮሳቱን በግፍ አተናቸዋል። ዛሬም በድጋሚ ካህናት አባቶቻችን፣ መነኮሳቱን በግፍ በእንደዚህ አይነት መልኩ ተረሽነዋል። ኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለዝቋላ ገዳም

አባቶቻችን እያላቸው ኮመንት ላይ ጻፉልኝ። ከዚህ መቀጠል የምንሄደው ሄደው ወደ የኔታ ይባቤ እንሄዳለን። በሀገረ ስብከቱ ያሉ ምእመናን አሁንም ድምጻቸውን በከፍተኛ ነገር እያሰሙን ያሉት ሃይማኖትና ፖለቲካ አይገናኙም፣ ፍትህ ለየኔታ ይባቤ እያሉ ድምጻቸውን ያሰሙን ያሉት። ይህን መረጃ አስደምጫቸውን እመለሳለሁ።

ኦኬ እንግዲህ ሰው በገዛ ሀገሩ ወዴት መሄድ እንዳለብን አላቅም። እውነት ላችኋለሁኝ፣ በጣም እጅግ የሚያሳዝን ጊዜ ላይ ያለ ነው። ሰው በሃይማኖቱ ምክንያት እንደዚህ ያለ መከራ እንደዚህ ያለ ስቃይ ሲያይ ምን አይነት የከፋ ጊዜ ላይ እንደደረስን ነው የሚያሳየው። እውነት ላችኋለሁ። ካህናት አባቶቻችን ሊቃውንት አባቶቻችን፣ እንዲሁም የሀገር ሽማግሌዎች ከቆሎ ተማሪዎቹ ጋር በመሆን ፍትህ ለየኔታ ይዋብ እያሉ ድምፃቸውን እያሰሙ ነው ያሉት። እኚህ አባት የቤተክርስቲያን ባለውለታ ናቸው።

እኛ አባት ብዙ የቤተ ክርስቲያንን ሊቃውንት ካህናት አስተምረው ለቅድስት ቤተ ክርስቲያን ያስረከቡ አባት በእንደዚህ አይነት መልኩ መታሰር አይገባቸውም። በአስቸኳይ ሊፈቱ ይገባል። ሃይማኖትና ፖለቲካ አይገናኝም። ፍትህ ለየኔታ ይባቤ። የኦርቶዶክሳዊ አመከራ በሀገር ውስጥ ብቻ ሳይሆን በውጭም ኦርቶዶክሳዊ ስለሆኑ ብቻ የግሪክ ኦርቶዶክስ አሁንም በግፍ

እየተረሸኑ ነው ያሉት። የመረጃ መረጃ ላስደምጣችሁን እንንጣ ፍትህ ለኦርቶዶክሳውያን ማለት ይፈልጋለሁኝ። በሶሪያ ምስራቅ ደማስቆ በቅዶስ ኤልያስ የእግሪክ ኦርቶዶክስ ቤተክርስቲያን ላይ የሽብር ጥቃት ደረሰ። ከደማስቆ በስተ ምስራቅ በደኋላ አካባቢ የሚገኘው የቅዶስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን በቅዳሴ ላይ በነበሩ ወቅት ኢላማ የተደረገ ሲሆን

በጥቃቱ ከ15 ሰዎች በላይ ወዲያውኑ ሲሞቱ በትንሹ ሃያ የሚሆኑ ሰዎች ደግሞ መቁሰላቸውን የሶሪያ አረብ የዜና አገልግሎት ዜና እና በርካታ ዓለም አቀፍ የዜና ወኪሎች ዘግበዋል። በሩሲያ የዜና አገልግሎት ኖቮስቲ የዘገበው የመጀመሪያው ዘገባዎች እንዳመለከቱት አንድ አጥፍቶ ጠፊ በጸሎት ወቅት ወደ ቤተ ክርስቲያኑ በመግባት በነበሩ ምዕመናን ላይ ተኩስ የከፈተ ሲሆን ድንጋጤን በመብጠር ከዚያም አያይዘው የሚፈነዳ ቀበቶን በማፈንዳት ከፍተኛ ጉዳት አድርሷል።

በጉዳቱም የቤተ ክርስቲያኑ ክፍሎች ወዲያውኑ ሲወድሙ በርካታ ሰዎች ደግሞ ሕይወታቸው መጥፋቱንም ዘግበዋል። አብዛኞቹ ሚዲያዎች እንደዘገቡት ከሆነ የሀገር ውስጥ የጸጥታ ኃይሎች ጥቃቱን መንስኤ ለማወቅ የወንጀል ምርመራ መጀመራቸውን የዘገቡ ሲሆን ይህ በእንዴ እንዳለ የአምቡላንስና የሲቪል መከላከያ ቡድኖች ቁስለኞችን በአቅራቢያ ወደሚገኙ ሆስፒታሎች በማጓጓዝ ከፍተኛ የሕክምና ማስጠንቀቂያ እየሰጡ እንደሆነም ተገልጿል።

የግሪክ ኦርቶዶክስ ቤተክርስቲያን የቅዱስ ኤልያስ ቤተክርስቲያን በደማስቆ እና በአካባቢዋ ከሚገኙ ታዋቂ የክርስቲያን ቤተክርስቲያኖች አንዱ ነው። ከነቢዩ ኤልያስ ጋር የተቆራኘ መሆኑም ጥንታዊና ታሪካዊ መሆኑም ይታወቃል። ኦኬ፣ እንደሰማችሁት ነው። በጣም እጅግ የሚያሳዝን ነገር ነው፣ ግን ሁላችሁም እዚያ

ይህን መረጃ ስሰሙ ማየት ያለባቸው ነገር አለ ብያስባለሁ ለምን ይመስላችኋል ኦርቶዶክሳውያን ብቻ ተመርጠው በእንደዚህ አይነት መልኩ በግፍ እየተቀጡ ያሉት ለምን ይመስላችኋል ኦርቶዶክሳውያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትክክለኛና ቀጥተኛ የሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ በአለት ላይ በደሙ የመሰረታት ስለሆነች ለማፍረስ ይሞክራሉ ነገር ግን

አትፈር ስም ይች ቅድስት ቤተ ክርስቲያን በደም የተመሰረተችው ዋጋ ከፍሎባታል ጌታችን መድኃኒታችን ኢየሱስ ክርስቶስ። ምንም በማያውቁት ነገር ሃይማኖት እኮ የግል ነው። የፈለጋቸውን ነገር ማምለት ይችላሉ፣ ፖለቲካ ውስጥ እስካልገቡ ድረስ በሃይማኖት ማንኛውም ሰው ሊነካና በግድ ሊጨፈጨፍ አይገባውም። ስለዚህ ይህ ቅዱስ ቤተ ክርስቲያን ግን ለማጥፋት ይሞክራሉ፣ ነገር ግን ሊያጠፋት አይችሉም። ገሃነም ደጆች እንኳን

አይችሏትም ይላል መጽሐፍ ቅዱስ። ስለዚህ ሁላችንም በእምነታችን ልንጸና ይገባል፣ አጽንተን እንጸልይ ይገባል ማለት ተወዳለሁኝ። አሁን ወደ ቀጣይ መረጃ ወስዳቸዋለሁ። ተከታ ሁሉን ያደረገችልኝ ቅድስት ኪዳነ ምሕረት ነች ሲል ሻለቃ አትሌት ኃይለ ገብረስላሴ ተናገረ።

የዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ አትሌት ኃይለ ገብረስላሴም በሩጫዬ ሁሉ ይህዳን ምረት ረዳቴና አማላጄ ናት ሲል ተናግሯል። የህይወት ውጣ ውረድ እና ፈተናን በከፍተኛ ትዕግስትና ብርታት ያለፍኩት በእናቴ በቅድስ ድንግል ማርያም ብርታት ነው ሲል ተደምጧል። በሽርፍራፊ ሴከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይለ ገብረስላሴ የጊዜን ዋጋ ትርጉም በመስጠት ራእይን ማሳካት ይገባል ሲል መልእክቱንም አስተላልፏል።

አዲስ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ። ሻለቃ ኃይሌ ገብረ ስላሴ ስለ ቅድስት ኪዳነ ምሕረት እንዲህ ሲል መስክሯል። ሁሉን ነገር ያደረገችልኝ ቅድስት ኪዳነ ምሕረት ናት። ዓለም አቀፍ የሃያ ሰባት ሪከርዶች ባለቤት ሻለቃ ኃይሌ ገብረ ስላሴ

በሩጫ ሁሉ ኪዳነ ምሕረት ረዳቴና አማላጄ ነች ሲል ተናግረዋል። በህይወት ውጣ ውረድና ፈተናን በከፍተኛ ትዕግስትና ብርታት ያለፍኩት በእናቴ ቅድስት ድንግል ማርያም ብርታት ነው ብለዋል። በሽርፍራፌ ሰከንዶች ብዙ አጥቼ

ብዙ አግኝቻለሁ ያለው ያሎ ሻለቃ ኃይሌ ገብረሥላሴ የጊዜን ዋጋ ትርጉም በመስጠት ራእይን ማሳካት ይገባል ሲል መልእክቱን አስተላልፏል። እውነት እላችኋለሁ ይችን እናት የሰጠን እግዚአብሔር ይመስገን። እናታችን ቅድስት ኪዳነ ምሕረት አትሌት ኃይሌ ገብረሥላሴ ዛሬ እንደዚህ በአደባባይ ቆሞ

ምስክርነት እየሰጠን ያለው እውነት እላችኋለሁኝ እመቤታችን ቅድስት ድንግል ማርያም ለጠየቋት ሳትዘገይ መልስ የምትሰጥናት ናት። እናታችን ቅድስት ኪዳነ ምሕረትን ጠይቆ ያፈረ ማንም የለም። እውነት እላችኋለሁኝ ሁሉ ነገር ይሆናል። ጠጋ ብላችሁ አንብታችሁ እመቤታችን ቅድስት ድንግል ማርያምን ጠይቋት። እውነት እላችኋለኝ

ይፈጸምላችኋል የልቦናችሁ መሻት ይፈጸምላችኋል። አትሌት ኃይለ ገብረስላሴን ስላሴን የሰማች የእኛንም የኦርቶዶክሳውያንን ምእመናን ጸሎት ትስማልን ማለት እወዳለ። እውነት ላችኋለኝ። ይችታችንም እንደዚህ አይነት ቦታ ላይ ብትሄድ የተሻለ ሕይወት ይኖሯታል ብዬ አስባለሁኝ። እስኪ ወደ ያለውን ነገር ንስመውና እንዲሁም ሁላችሁም በዚህ ጉዳይ ላይ

የምታቋት ካላችሁ ልትመክሯት ይገባል። ይችልኝ ወደ እሷ ወስዳችኋለሁ። የተከታተሉኝ እመለስበታለሁ እመለስበታለሁ። አዳም በጣም ይቅርታ፣ ወንድሙ ማለት ይሆናል ብዬ ነበር። በቃ ቢሆንልኝ አልቻለም። ሞከርኩ ሞከርኩ፣ በቃ ሊሆን አልቻለም። እና ከዚህ በኋላ ለማደርጋቸው ነገሮች ይቅርታ ከወዲሁ አልቻልኩም። ነቃፊ በዛ፣ የሚደግፈኝ ሰው ጥቂት ሆነ።

ልንገርሽ ስህተቱ ከማህበረሰቡ ሳይሆን ከአንቺ ነው። ችግሩ ከአንቺ ችግሩ። ልንገርሽ እህቴ በደንብ አርገሽ አዳምጥ። መቼ ነው ስለ ሰው መጨነቅ የምናቆመው? መቼ ነው ሰው ምን ይለኛል፣ ሰው እንዲህ ብሎኛል፣ ሰው እንደዚህ አስቀይሞኛል ማለት የምናቆመው? እግዚአብሔር ከዛ ውጥንቅጥ ውስጥ አውጥቶ እዚህ ስላደረሰሽ የምታመሰግኝበት ሰዓት እንጂ ስለ ሰው የምትጨነቂበት ሰዓት ነው። ሄለን ስለ ሰው የምትጨነቂበት ሰዓት አይደለም። ሰው ምንም ብታደርግለት ከመተቸት ወደኋላ የለም፣ ከመስደብ ወደኋላ የለም። ጥሩም ሰራሽ መጥፎም ሰራሽ

እግዚአብሔር ግን የማይነቃነቅ አለት ነው። እግዚአብሔር ግን የማይነቃነቅ አባት ነው። እግዚአብሔር ሁሌም በክፉም በደጉም ጊዜ ከአንቺ ጋር የሚቆም እግዚአብሔር አለ። ደግሜ ልንገራችሁ፣ ሶሻል ሚዲያ ላይ ማልቀስ ምንም ለውጥ አይመጣም። እህቴ ጥፋቱ እንደው ታውቂያለሽ። ለምን ለመለውጥ አስበሻል? ተለውጠሻል። ከሶሻል ሚዲያ መራቅ በቃ ከሶሻል ሚዲያ ራቂ። ለራስሽ ጊዜ ስጭ። ከእግዚአብሔር ጋር ተነጋገር። ረጋበ አስተውይ። በቃ ከሶሻል ሚዲያ ከማህበረሰቡ ርቀሽ

ቤተክርስቲያን ደጅ ላይ አልቅሽ። እግዚአብሔር እስከመጨረሻው መጨረሻው እንዲያጸናሽ በንስሐ ተመላለሽ። በቃ ሶሻል ሚዲያ ምን ይሰራል? አሁን የአንቺ ጊዜ የአርምሞ ጊዜ ነው። ከእግዚአብሔር ጋር የምትገናኝበት ጊዜ ነው። በጸሎት እግዚአብሔር የምታስብበት ጊዜ ነው። ስለዚህ ከሶሻል ሚዲያ ራቂና ረጋ ብለሽ ወደ ራስሽ ተመለሽ። አንቺ መልሰሽ ወደ ህይወትሽ ስለተመለሽ ሰው ላይ ምንም የሚያመጣው ተጽዕኖ የለም። ራስሽ ላይ ግን ከእግዚአብሔር ጋር የሚያጣላሽ ንግግር አለ። ይቅርታ አድርጉልኝ። ይቅርታ ምን እኛ ምን

ነገ በእግዚአብሔር ፊት ስትቆሚ እናድንሻለን፣ እናተርፍሻለን፣ አናተርፍሽም። ስለዚህ ይቅርታ መጠየቅ ያለብሽ እግዚአብሔርን፣ ገባሽ? ነገ ወደ ነበረ ህይወት ስትመለሽ፣ በእግዚአብሔር ፊት ስትቆሚ የሚያሳፍርሽ ነገር አለመስራት። ሳብሪና ሄሎዬ፣ የማርያም ዘናይንን አንድ አሁን ያልተናገርኩትን አንድ ታሪኳን ልንገራችሁ። ማርያም ዘናይን ከዚህ ቀደም እንዳልኳችሁ በጣም ከባድ ህይወት የነበራት ሴት ነች። በጣም ከባድ

ሁለንተናውን ተመለከተች፣ ተጸጸተች። ሄሎ ልክ አንቺ ወደ ክርስቶስ ልትቀርብ ይስቲ ሳምሪ አንቺ ወደ ክርስቶስ ልትቀርብ ይስቲ ያለቀሳችሁትን ትልቅሱ አይነት ለቅሶን አለቀሰች ማርያም ዘነኝ። እንደውም ከዛ እጥፍ የሆነን ለቅሶ ከዛ እጥፍ የሆነን ባና አለቀሱ። ማርያም ዘነኝን ካለቀሰች በኋላ አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ተደፍታ እያለቀሰች እግሮቹን በእንባዋ አጥባ

ሽቶ ልታርከፈከፈለት አሰበች። ይህንን አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ በቀድሞ ህይወቷ ነበር የሚያውቃት። ሳብሪና ሄሉ፣ በደንብ አድርጋችሁ አድምጡ። ያ ሽቶ ነጋዴ የሚያውቃት በቀድሞ ህይወቷ ነው። በሱ አስተሳሰብ ማርያም ዘነይን ልትለውጥ የምትችል ሴት አይደለችም። ማርያም ዘነይን እንኳን ተለውጣ የእሷ ህይወት ብዙዎችን የሚያስተምር

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅድስና ኒዮት ገንዘብ የምታደርግ ሴት ልትሆን ይቀርና ከቀድሞ ህይወቷ መላቀቅ ማትችል ደካማ እና የቆሸሸች ሴት ሆና ነበር የምትታየው ለዛ ሰው እና ሽቶ ልትገዛ ወደ ሱ ዘንድ ስትቀር ያ ሰው ቀለደባት። በደንብ አድርጋችሁ አዳምጡን ጋይስ፣ ያ ሰው ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ቀለደባት። አያችሁ መጸጸቷን እንኳን

ማንባቷን እንኳን ተመልክቶ አላዘነላትም። ሳሚ ሄሉ፣ የናንተን መጸጸት ግድ የማይላቸው ብዙ ሰዎች አሉ። የናንተ የልባችሁ መሰበር ምንም ደንታ የማይሰጣቸው ክርስቲያን መስለው ኦርቶዶክስ መስለው ኦርቶዶክስም ጭምር ሆነው ኦርቶዶክስ መስሎ አይደለም እምላችሁ፣ ኦርቶዶክስም ጭምር ሆነው በቀድሞ ይወጣችሁ እናንተን ሊተችሁ የሚሞክሩ ብዙ ሰዎች አሉ። ልክ እንደዚህ ሽቶ ነጋዴ በጣም ብዙ ሰዎች

ሰው ማርያም ዘነይን ያ ሰው ቀለደባት። በጣም ይደንቅ መልስ መለሰችለት። ሳምሪ ሄሎዬ፣ ሁለታችሁ እንዲህ አይነቱን ጥንካሬ እንዲኖራችሁ አብዝቼ እጸልያለሁ። እንዲህ አይነቱ ጥንካሬ እንዲኖራችሁ ደግሞ በጣም በጣም በጣም እፈልጋለሁ። በዛች ሴት ላይ በማርያም ዘነይን ላይ ያ ሰው ቀለደባት። አያችሁ ማልቀሷን፣ ማንባቷን ስ እንኳ እንደው ምናልባት ተከፍታ ይሆናል እንኳን ብሎ አላለፋት፣ ቀለደባት ልቧ እንኳን ተሰብሮ

ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል፣ እንዲህ አላት። የዚህን ጊዜ ማርያም ዘኔን የሚደንቅ ምላሽ መለሰችለት። አዎ እጅግ በጣም ከምወዳቸው አብ ልጬን ትልቅ ቦታ ከምሰጣቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብሮ እይልኩ አለች። በዙሪያችሁ ልትለወጡ ስትሉ፣ ልክ እንደዚህ የማጠብቋቸው ሰዎች መጥተው ልባችሁን ክትክት አደርገው ለመስበር ይፈልጋሉ።

ልባችሁ ልትለወጡ ስትሉ ወደ ክርስቶስ እቅፍ ልትቀርቡ ስትሉ ሰይጣን አንደበት አውጥቶ እናንተ ሊናገር ስለማይችል አንደበት ያደረጋቸው ብዙ ሰዎች ይነሳሉ። በውስጥ መስመር ይጽፉላቸዋል። አንቺን ብሎ እንደዚህ እንደዚህ፣ አንቺን ብሎ ክርስቲያን አናቅሽም፣ እንዲ አንቺ እኮ ከዚህ በፊት እንዲህ አይነት ያደረግሽ ሰው ነሽ ሊሉ ይሞክራሉ። ክርስቲያኖች፣ ይሄ መልእክት ለሄሉና ለሳምሪ ብቻ

ክርስቶስ የረሳላችሁን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ደንታ አትስጡት። እባካችሁ ስለ መድኃኔ ዓለም ኃጢአታችን አጥቦ ሊያነጻ የሚችለው ማን ብቻ ነው? ክርስቶስ። ክርስቶስ አጥቦ ያነጻውን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ደንታ አትስጡት።